ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ፣ በያላችሁበት። ቡርጌና ሀይሚ ለምን ቀሩ እያለን ሁላችንንም በመወዛገብ ላይ እንገኛለን። ነገር ግን አንዳችም ነገር አልደረሰንም። እነሱም ሲቀሩ የሚከፋችሁ የሚደብራችሁ ልጆች እንዳላችሁ እረዳለሁ። እንግዲህ አንደኛ ማይዟችሁ ለማለት ነው። ሁለተኛ ነገር ደግሞ ብሩኬ ኢንስትግራም ላይ ሼር ያደረገው ነገር አለ ስለሱም ልነግራችሁ ነው የመጣሁት። ብሩኬ እና ሀይሚ በቅድሚያ ማለት ነው እስቲ ትንሽ ልቀልድ። ምን ነው ቪዲዮ ሳሰሩ ቀራችሁ? አራቱ ልጆች አስቸግረው ነው? ምን ሆናችሁ ነው? ምን ገጥሟችሁ ነው? ስለ እናንተ ስትቀሩ የሚጨነቅ ኦዲየንስ እንዳለ ቤተሰብ እንዳለ አታውቁም? ወይንስ እንዴት ነው ነገሩ? ትናንትና ቀራችሁ፣ ዛሬም ቀራችሁ፣ ሁለት ቀን ቀራችሁ በመደዳ። ቢያንስ እንኳን አንድ ቀን እንኳን ሲበዛ ነው አንድ ቀን አንድ ቀኑን ተውትና፣ አንድ ቀን ፎቶ ሳትለቁ ስትቀሩ ምን ያክል በናፍቆት ሽቁጥቁጥቁጥ የሚሉ ልጆች አሉ። እኔ በጣም እንዳሉ አውቃለሁ። ለምን የእናንተ ፋሚሊዎች በጣም በጣም በጣም በጣም ነፍሳቸው እስከሚወጣ እንደሚወዷችሁ ታውቃላችሁ ጠንቅቃችሁ። ከአንዳንድ ጠንፊዎች ውጭ ማለት ነው። እነሱ በፍቅር የተጠመዱ ናቸው፣ በብሩክ ፍቅር የተጠመዱ። ለእነሱ ነፍስ ይማር ብለናል። ሌላው ነገር፣ ወደ ሌላኛው ነገር እሸጋገርላችሁ። ያው የብሩክ ስቶሪ ላይ ልብስና ጥርስ የማይሸፍነው ነገር የለም፣ የሚል ጥቅስ ፖስት አድርጎ አየሁኝ። ስለዚህ ትንሽ ለወራበት ፈለግኩኝ ማለት ነው። ልክ እኮ ነው ብሩኬ። ጥርስ የውስጣችንን መበደል በፈገግታ ውስጣችን እርር እያለ ብዙ ብሶት እያለብን በጥርሳችን ፈገግ እያለን የምናልፈው የምናሳልፈው ነገር አለ። ልብስ ደግሞ እርቃማችንን ይሸፉንልናል እና አልተሳሳትክም፣ ብሩኬ። በዚህ ምድር ላይ ደግሞ ስንኖር ሁላችንንም የተለያየ ፈተና ይደርስብናል። ነገር ግን ነገን ለመድረስ ያንን ፈተና ተቋቁም ማለፍ አለብን እና ባጭሩ ምንድን ነው ብሩኬ? ብሩኬም ሆናችሁ የኔ ቤተሰቦች ማለት ነው የሳቀ ሁሉ ደስተኛ አይደለም። እውነቴን ነው። እንደዚህ የሚስቁ ሰዎች ደስተኛ የሚመስሉን አሉ በውስጣቸው ግን በጣም ለሰው መናገር የማይችሉት በጣም ትልልቅ ቁስል አለ። እና የሳቀ ሁሉ ደስተኛ አይደለም። በጥርሳችን ምናምን እየሸፈን ነው ነው እና ምንልና ብሩኬ ደግሞ ወዳጅ እንዳለ ጥላት፣ አለ ጥላት እንዳለ ወዳጅ አለ። ከአንድ ጠንካራ ሴት ጋር ያለው ከኃይምዬ ጋር ምንም ነገርን እንትና አትበል፣ ቦታ አትስጥ የሚያስጨንቅ ነገር ሊኖር ይችላል፣ የሚያስከፋ ነገር ሊኖር ይችላል። ቦታ አትስጥ ነው ማለት የምፈልገው። ምክንያቱም ነገሮቹን በጣም ቦታ ከሰጥናቸው ያልሆነ ሙድ ውስጥ ነው እንትን የምንገበው እንረበሻለን። ከዚህ እዛ አይነት ሙድ ውስጥ ለመውጣት ደግሞ ሰዓታት ይፈጅብናል። ስለዚህ ራሳችንን በቻል ነው መጠን ደስተኛ ለማድረግ መሞከር አለብን። ይህን ነው ማለት የምፈልገው። እንደዛ አሁን እኔ መከርኩ ነው የሚባለው። ምን አልኩኝ ነው የሚመራ ቤተሰብ ግን አትታዘቡኝማ ችግር የለውም ብትታዘቡኝም፣ እኔ ማለት ያው ታቃላችሁ እየተቦጫጨቅንም እየቦጨቅንም ያው ተያይዘን ደርስናል ትላላችሁ እና እንደዛ ነገር ነው ይህ ሁሉ ምለው እኔ ሁለቱ ልጆች ደስታ ብቻ ነው ምፈልገው። አዘናቸውን ስለማልፈልግ ነው መከፋታቸውን ስለማልፈልግ ነው ለሰው ለጥላት ቦታ ሰጥተው ተጨንቀው ማየት ስለማልፈልግ እንጂ ሌላ ነገር ሆኖ አይደለም ኖሮ አይደለም። በሚል ነው በሚል እና ነገ ፏ ብለው ድምቅ ብለው እንደሚመጡልን ተስፋ አለኝ። ከዛ ባሻገር እንግዲህ ውድ ቤተሰቦቻቸው ሁልጊዜም ጊዜም በጉጉት የምጠብቋቸው አይዟችሁ ማለት ፈልጋለው። ያጋጥማል እንግዲህ ኔትወርክም መብራትም ኢትዮጵያ ላይ አንዳንድ ነገሮች በድንገት ይፈጠራሉ። መብራት መብራት ሊቋረጥ ይችላል፣ እና መረዳት አለብን። እና ራሳችሁን አታጨናንቁ። አይኖ ይደብራል። ጭር ነው ያለ እውነት ለመናገር ያክል የሆነ ጭር የሆነ ነገር አሌለ ውርር ምናምን ነገር አላላችሁም። እንደዚ አይነት ነገር ነው ኔ ዝጋ የተሰማኝ እና ውዶቼ አይዟችሁ። ለማንኛውም አሳብ አስተያየት ካላችሁ በኮመንት አስቀምጡ፣ ላይክ ሼር አድርጉ። እንግዲህ ብሩኬና ሚ ደግሞ ነገፋ ብላችሁ ኑልን እንዴ። ምንድን ነው እንደዚህ? ሁለት ቀን በመደዳ መጥፋት ይከብዳል ሰው እንጂ ሰው እንደምትወደዱ እያወቃችሁ አይከብድም እንዲህ።